በአንድ ብረቴ በተናገርኩት ይጠየቃል። ማንም ሰው የፈለገ ሰው ይችላል መለሳሉ ጌታ ብረዳ አይ እኔ ያልኩት ነው። በውሸት ተከሲ ከሆነ ይሄ ውሸት ነው፣ የራሳቸው እንድል የሚፈልጉት አይነት ነው ብዬ እናገራለሁ። የተናገርኩት ነገር ከሆነ ግን የተናገርኩት ነገር ከሆነ ግን እኔ ከአባቶች ነው አለቅ እያጡች ያሳያለሁ። ስለዚ የማላሳየውን ነገር አለወራ ምናልባት ግን ምናልባት ግን የሆነ ነገርን ስገልጽ ስህተት ሰርቼ ቢሆን ከሆነ እኔ ውእግ ሁሌም የምላቸው አክሊል፣ የመሳሳት እድሉ በደንብ ሰፊ ነው። ልሳሳት እንደምችል አውቃለሁ፣ አምናለሁ። ከተሳሳትኩኝ ግን ምንም ጤናማ ነው፣ ምንም ችግር የለም። አይ ኧረ፣ እዚህ ነገር ላይ ቤተክርስቲየክርስቲያን ትምህርት ይጸናል። እኔ ግን ትክክል አደሉ ብዬ እናገራለሁ። ብሳሳት፣ ኦኬ ብሳሳት፣ ጌታ በሚያውቀው እስሁን፣ በስምንም አይነት ስህተት አላየሁም። መለስ ያው ምንም አይነት ነገር ሲነሳ ራሴን መለስ ያ የለ እስካየው ድረስ በቃ የሚመጡ ክሶች አንዳንዶቹ ያልተባለ ጭራሽ ያላልኩትን እንዳልኩኝ አድርገው አቀነባብረው አስውበው ምናምን የሚያቀርቡ ሰዎች አሉ። እና እንደዚህ አይነት ሰዎችን ነው አይቻለሁ። በጣም ብዙ ሰዎች ላሳያችሁ ነው። ለምሳሌ አንድ አንድ ቀሲስ ለምሳሌ አዝናለሁ። እንደዚህ ባላሳይ ጥሩ ነበር፣ ግን በጣም መሀል ላይ ህዝቡ በጣም በጣም በጣም ነው ብዙ ሰው እየተጨነቀ ያለው የሆነ እንደዚህ አንተማ መናፍቅ ነው የሚሉትን አይደለም እኔ በይዜ እንተ የሆነ የኢርሳል ሸክም የሚመስሉ አይነት ሰዎች አሉ። ምንም በቃ ትምህርት ግድ የማይሰጣቸው ዝም ብሎ ብቻ በጭፍን የሚመራ እኔ ወጣት ከሆነ እንደዚህ ያ እንደዚህ የሚል ሰው በጣም ሼም ክርስቶስን በጣም ማፍረው እንደዚህ አይነት ወጣት ሆነ ተምረ ማገናዘብ እየቻልክ ከዛ በኋላ ደግሞ ወደ ቅዱስ ቁርባን ለመቅረብ የምታስብ አይነት ሰው ከሆንግ ክርስቶስን የምትናፍቁ አይነት ሰው ከሆንግ እና ስለ ኤርሳን ግድ የሚሰጠ ከሆነ ዝም ብላ አትነዳሽ ለ በደምብ ቁጭ ተብሎ ይታያል። አይ ቆይ እነሱ ምንድን ነው የሚሉት? እነዚህኞች ውስጥ ምንድን ነው የሚሉት? ቤተ ክርስቲያን ምን ትላለች? እንጂ የሆነ ነገር በተባለ ቁጥር ብቻ ዝም ብሎ በጨለምተኝነት ዝም ብሎ በጭፍን እንደዛ አይኬድም እንዴ። በጣም ይሄ ይሄ ይሄ ለቤተ ክርስቲያን ሸክም መሆን ይባላል ሸክም

ጥያቄ ካላችሁ አክሊል ላይም አክሊል የኢየሩሳሌም ትምህርት ነው። ያው የቤተክርስቲያን ትምህርት ከሆነ ከኢየሩሳሌም አሰማን ከቤተክርስቲያን ይሄንን የተናገርከው ነገር አሰማን። ኦኬ በላሳየን እኛ የአባቶቻችን ልጆች ነን በሉ እስኪ። የአባቶቻችን ልጆች ነን ስትሉ የሆነ ከልባችሁ ሊሆን ይገባል። ዝም ብሎ ብቻ ከአባ የአባቶቼ ልጆች ነኝ ምናምን ብለህ ከአባት ጥቀት ስትባል አንድም አባትም አታመጣ ከሆነ ተው በቃ የአባቶቼ ልጅ ልጅ አይደለም። የሆነ የልማ የሆነ በልም የያዝከው የዛ ነገር ተገዢው ይቻለ ኦኬ ስለዚ አንዳንድ ጊዜ ሰዋዊ የሆኑ ወጎችና ስርዓቶች ይኖራሉ በቤተ ክርስቲያን ደረጃ የሌሉ ሰዋዊ የሆኑ ሰው ሰራሽ የሆኑ ወጎች ለሰው ሰራሽ ወጎች ሲሉ የግዜርን ቃል የሚተዉ ሰዎች አሉ ጌታችን ፈሪሳውያንን እንደዛ የሆነ ሰዓት ላይ ተቃውሟቸው ነበረ ምንድን ነው ለራሳችሁ ወግ እና ትውፊት ስትሉ የእግዜርን ቃል ትሽራላችሁ አላቸው ፈሪሳውያን ልክ እንደዚህ የሚመስል ነገር አሁን ይታያል አንዳንዴ በቤተ ክርስቲያን ውስጥ አላልኳችሁም በአንዳንድ ሰዎች ዜርሰን ውስጥ ያለን አንዳንድ ሰዎች እንደዛ እናደርጋለን። ስለዛ የእግዚአብሔር ቃል ምን ይላል የሚለው መታየት አለበት። የእግዚአብሔር ቃል ምንድን ነው የሚለው ቤተ ክርስቲያናችን ምን ትላለች? የአባቶች ልጅ ነኝ የሚል አንድ ክርስቲያን አባቶች ስንተኛው ክፍለ ዘመን ላይ ነበሩ ሲባል ከጥንት ጀምሮ የነበሩ ናቸው። አንደኛው ክፍለ ዘመን ላይ ሐዋርያቱ፣ ሁለተኛ ክፍለ ዘመን ላይ ከነሱ የተማሩ በኋላም ደግሞ አቃቢያን እምነት አሉ፣ ሶስተኛ ክፍለ ዘመን ላይ፣ አራተኛ ክፍለ ዘመን ላይ፣ አምስት ስድስት እያለ ይመጣል እስካሁን ድረስ እና ፕሊዝ እኔ ዝም ብለን ነው አንዳንድ ጊዜ የአባቶች ትምህርት የአባቶች ትምህርት ይባላል እ አንዳንድ ጊዜ በጣም በሚያሳዝን ሁኔታ ብዙ ሰው ግድም አይሰጠውም። የአባቶች ትምህርት ያን ያህል ግድ አይሰጠውም። እሱ የያዘው የሆነች ነገር ጭንቅላት ላይ ያከማቸው ነገር ብቻ ነው ግድ የሚሰጥ ብዙ ጊዜ በሚያሳዝን ሁኔታ እስካየሁት ማለት ነው። እና ይሄ አንዳንድ በጣም አንዳንድ ሰው ነው አንዳንድ ሰው ለሃይማኖት ያን ል ግድ ላይ ይሰጠው ይችላል። ዝም ብሎ በፖለቲካው በምኑ በምኑ ይጨማለቅ እና ከዛ በኋላ የሆኑ ሰዎች እንደው ተራ ወሬ ይሰማና ከዛን በእነሱ እየተነዳ ደግሞ ዝም ብሎም ደሞ የሚቃወማል። እነዚህ ሃይማኖታቸውን ክደው ዝም ብሎ ፖለቲካ ሃይማኖት የለባቸው ሰዎች ደግሞ እንዲህ ያሉ እና አሁን ለእነዚህ አይነት ሰዎች ብዙም አያስጨንቅም፣ እርሱ ይርዳችሁ። በጣም የሚያሳስበኝ የቱ ጋር ያለው የተባለ ቁጥር ውስጥ የሚጭንቅ የሚል ሰዎች አንዳንድ ሰው ምንም አይራራም ዝም ብሎ በቃ ያልተባለውን እንደተባለ እያስመሰለ ህዝቡ ማስጨነቅ ማስጨነቅ የሚወድ ሰዋለ እና እሱ እሱ ነው በጣም የሚያሳስበው። ዛሬ እንዲገባ የሚያደረገኝ እሱም ጭምር ነው። በጣም ብዙ ሰው አንዳንድ ሰው ለምሳሌ ሁለት ሶስት ሰው ጨነቀኝ ያለኝ ሰዋለ። ለምሳሌ ክርስቶስ አሁን በጣም በቅርብ ደቂቃዎች ውስጥ ማለት ነው። እና እንዲህ አናሊዝም ሲባል በቃ ሰውንም ጭንቀት ውስጥ ሆና የሚከተው ከሆነ ስለዚህ ድቀተ ባህር ያለበት ስጋ፣ ሞት የተፈረደበትን ስጋ ስለያዘች ነው የሞተችው ከተባለማ ከተባለማ የክብር ባለቤት ጌታን ሞት የተፈረደበትን የወደቀውን ስጋ ከእርሷ ነስቷል እንደማለትም ጭምር ስለዚህ ሞቱ የግዱ እንጂ የፈቃዱም አልነበረም ማለት ነው። ወደ ትልቅ ስህተት ውስጥ ነው የሚያስገባው። እንግዲህ ቲክቶክ ላይ ኦርቶዶክስ ሆኑ እመቤታችን ከኃጢአት ንጸት አይደለችም ብሎ ሲያስተምር የሰማሁት አንድም ሰው የለም። ብንሰማ ኖሮ መጀመሪያ አስቀድመን መልስ የምንሰጠው እኛ ነበርን፣ ያው ለቲክቶኩን ቅርብ ስለሆንን ማለት ነው። ምናልባት ግን እመቤታችን እንደው የወደቀውን ስጋ ይዛለች የሚለውን ሰምተው ከሆነ እንደዚህ እያሉ ያሉት እንግዲ፣ ትምህርቱን አልተረዱትም ማለት ነው፣ የተናገርነው ወይም እኛን አልተረዱንም። ባልተረዱት ነገር ደግሞ ሰው ያላለብን እንዳለ አስመስሉ ማቅረብ፣ ይሄ ተገቢ አይመስለኝም፣ ከታላቂ ቅርታ ጋር። ለማንኛውም ግን ለማንኛውም እመቤታችን የወደቀውን ስጋ ይዛለች ሲባል ምን ማለት ነው? ምንስ ማለት ደግሞ አይደለም የሚለውን ላሳያችሁ። እመቤታችን የወደቀውን ስጋ ይዛለች ማለት ምን ማለት አይደለም መሰላችሁ? ኃጢአተኛ ሆናለች፣ ከኃጢአት ንጽሕት አይደለችም፣ የውርስ ኃጢአት አለባት ማለት አይደለም። እመቤታችን ከኃጢአት ንጽሕት ነች በሚገባ ፍጽምት፣ ከኃጢአት ንጽሕት ናት። እድፈት የለባትም፣ ነውር የሌለባት፣ ኃጢአት የሌለባት፣ ንጹህ ናት እመቤታችን ይህንን የማያምን እኔ በአለም አቀፍ ደረጃ ይህንን የማያምን ክርስቲያን ያለ አይመስለኝም፣ እስከ አየሁት ድረስ ሰው እመቤታችን ነጽህት ናት። እሺ ምናልባት የወደቀውን ስጋ ሲባል ስለ ውርስ ኃጢአት እያሰቡም ከሆነ ኃጢአት ተወራርሶ መቤታችን ውስጥ ስጥ ገባ ምናምን እንደዛ ነው እያሰቡ ከሆነ በፍጹም እመቤታችን እንደዚህ ያለ የውርስ ኃጢአት ጥንታ ብሶም ሲሉ እንደዛ ከሆነ እመቤታችን እንዲህ ባለ መልኩ የውርስ ኃጢአት ጥንታ ብሶ የሚባል ነገር የለባትም፣ የለባትም። ታዲያ ምን እያልን ነው ከሆነ በአጭሩ አዳም ኃጢአትን ሰራ ሰራና ወደቀ። ስለዚህም ሞት ወደ እርሱ ዘልቆ ገባ። አዳም ኃጢአትን ሲሰራ ቅዱስ ሳዊሮስ ዘአንጾኪያም እንደሚናገረው ትልቁ ያጣው ነገር ምንድን ነው? ለዘላለም የመኖር ፕሮሚስን አጣ። ሳይሞት ለዘላለም መኖር ይችል ነበር አዳም ኃጢአትን ሳይሰራ በፊት። ኃጢአትን በመስራቱ ምክንያት ግን ይህንን ነገር አጣው። ስለዚህ ሟች ሆነ፣ የግዱን የሚሞት ሆነ። ስለዚህ ሞት የተፈረደበት ስጋን ያዘ። አያቹ፣ አዳም ደግሞ የሰው ዘር ሁሉ ሄድ ነው፣ ራስ ነው የሰው ዘር ሁሉ ሁላችንም የምንመዘዘው ከአዳም ነው በዚህ ምክንያት ሞት ወደ አዳም ዘልቆ ገብቷልና ከአዳም የሚወለዱ ልጆች ሁሉ ሰዎች ሁሉ ሞት የተፈረደበትን ስጋ ይዘው ነው የሚመጡት ስለዚህ ሁሉም ይሞታሉ አይሁን አይታችኋል ህፃናት ተወልደው ምንም ሳይሰሩ ምንም ኃጢአት ሳይሰሩ ንጹህ የሆኑ ህፃናት ሲሞቱ ልታይ ትችላለህ ለምን ሞት የተፈረደበትን ስጋ ይዘው ስለሚወለዱ ምክንያቱም የአዳም ልጆች ናቸው እንግዲህ ሌላ የትም ከሌላ ቦታ አይመጡ የአዳም ልጆች ናቸው እሺ እመቤታችን እመቤታችንም ይህንን ሞት የተፈረደበትን የአዳም ስጋ እኮ ይዛ መታለች ግን ምንም አይነት እንከን አታይባትም ኃጢአት የለባትም ምናምን ኖር የለባትም እድፈት አታገኝባትም ግን ሞት የተፈረደበትን ስጋ ኦፍኮርስ ይዛለች ያው ከአዳም ነው የአዳም ልጅ ናት እመቤታችን አፍተሩ ስለዚህ እመቤታችን ሞትን ቀምሳለች ሞትን ይዛለች ወይም ሞታለች ምንም እንኳን ጌታችን ደግሞ ስጋዋን ደግሞ ቢያፈልሰውም ማለት ነው ቢያነሳውም ሰው የሞተችው ለምንድን ነው እንደ ማንኛውም ሰው ሞት የተፈረደበትን ስጋ ይዛ ስለተወለደች በስማዊ በጣም ግልጽ ነው። ከዚህ ውጭ ያልበደለው ሌላ ስጋ ነው ማለት አይደለም። ይሄ ማለት በእመቤታችን ነጽቶ ተገኝቷል። ነገር ግን የእመቤታችን ስጋም ቢሆን ከአዳም ከተረገመው ስጋ የተለየ ስጋ ነው ማለት አይደለም። የእመቤታችን ስጋ ንጹህ ከመሆኑ በስተቀር መርገም የሌለበት ከመሆኑ በስተቀር ነገር ግን ከአዳም የተለየ ባህሪ ነው ማለት አይደለም። የአዳም ባህሪ እያለ አይደለ የድንግል ማርያም ባህሪ የለም የአዳም ስጋ ያለ አይደለ የድንግል ማርያም ስጋ የለንም። የአዳም አካል ያለ አይደለ የድንግል ማርያም አካል የለም። ለብሶ ለዚያ አበሰ ያለው ሊቁም ይሄን ነው። የበደለውን ያንኑ ተዋሃደው እመቤታችን ላይ የሆነው ምንድነው? አንጽቶ አክብሮ መዋሃር ነው። ይቱን ያንኑ የበደለውን ዘእም ጥንተ ሥጋሁ ለአዳም አባ ሕርያቆስ ዘእም ጥንተ ሥጋሁ ለአዳም ብሎ የተናገረው ጥንት የሚለው የእመቤታችን ክብሯ ንጽህናዋ ከበደል በፊት እንደነበረው እንደ አዳም ባህሪ ያው እንደዚያ ስለሆነ ጥንት የሚለው ክብሩን ለማነጻጸር ነው እንጂ ያ የእመቤታችን ስጋ ያ ከመርገም በፊት የነበረው ሳይረገም ውስጥ ለውስጥ መጥቶ ከማርያም ደረሰ ማለት አይደለም። ያልተረገመ መርገም ያላረፈበት የአዳም ባህሪ የለም። መርገም ያላረፈበት የአዳም አካል የለም። በምላተ ባህሪ በምላተ አካል ነው መርገሙ።